አሰላሙ ዓለይኩም ወራህመቱላህ ወበረካትሁ። ሀባይ እንዴት ናችሁ? ሰላም ወይ አለው። አልሐምዱሊላ ይህንን ሰአት እኮ ሁላችሁን ብዙዎቻችን ማለት ይቻላል ንግስት ሱመያ ምንት ይሁን ይሁን የትላንቱን ያንን ድብደባ እያየች ምንትል ይሁን ምንትል ይሁን የሚለው ሁላችንም ጋር ነበር ማለት ነው ይመስለኛል። ስለዚህ ዛሬ ደግሞ መጣች፣ እንዲሁም ሰኢድን እያመሰገነች ሰኢድ የኔባል የልጆች አባት እንዲሁ አመሰግናለሁኝ ክብር በልልኝ እንኳንም ቀጠቀጥካት እያለች ማለት ነው። በቃ ደስ ብሎታል ማለት ነው። እንዲሁ አዩ ስትል እንዲሁ ስታልቃቅስ ማለት ነው። የምር ለብዙዎቻችን ደስ ብሎናል። በነገራችን ላይ ያው ከምታደርገው ወይም ደግሞ ከምትሆነው አንጻር ማለት ነው። ስለዚህ እሷንም ሱመያንም ደስ ብሎታል። ዛሬ መታለች። እንዲሁም ከሰኢድ ይባክህን እንደትፈልገኝ እንደተፈልገኝ የአንተና የኔ ነገር አብቅቷል እንደትከታተለኝ እያለች መጣች ማለት ነው። በነገራችን ላይ እኔ ብዙ ጊዜ ብያለሁኝ፣ የምር ብዙ ጊዜ ብያለሁኝ፣ አንቺና ሰኢድ አንድ ትሆኑ አትፈልገም አይደል አዩ ማለት ነው። አሁን አንቺ ይህንን ስትይ ለሷ ደስታዋ ነው እንጂ ሀዘኗ አይደለም። ሆኖም እያለ ጥፋቱ እንደ ጥፋት እያለ አንቺ ደግሞ ለልጆችሽ ብለሽ ኤባክሽን ብለን ብዙዎቻችን አውርተነበት ነበር። ያው ለእሱም ደግሞ ፋሚሊ በሙሉ ይቅርታ እያለች ነበር። ያው ማኒ በሃዩ ዙሪያ ሳይሆን እኔና ሰኢድ የምናስተካክለው ወይም ደግሞ የምንጨርሰው ጉዳይ ስላለ ነው ይህንንም ያልኩት እያለች ነበር ማለት ነው። በእርግጥ ያንቺን አንቺ ነው የምታውቂው። ማንም ሚያውቀው የለም። እኛ እዚህ ጋ አይ ለምን አይ ለምን ከማለት ውጪ ያኔ ውስጣችሁን እናንተ ነው የምታውቁት፣ ምን ችግር እንዳለ፣ ምን ችግር እንደሌለ፣ እኛ የምናውቀው ነገር የለም። ነገር ግን ደግሞ የነበረም ችግር ኖሮ ያው ስናወራበት ወይም ደግሞ ቁጭ ብለን ስንመካከር ማይፈታ ችግር የለም ማለት ነው። ስለዚህ ችግራችሁን አውርታችሁ እንዲሁም ደግሞ ተመካክራችሁ አንቺም ጥፋተኛ ሆንሽ ሰኢድም ጥፋተኛ ሆኖ፣ ያኒ ብዙዎቻችን ያኒ ባለ ትዳር ስንሆን ሁሉ ነገር ተመቻችቶልን አይደለም። ያኒ አንድ ነገር የሆነ የሚጎድለው ነገር አለ። ያኒን ደግሞ ባያይ እንደላያ ወይም ደግሞ ባገኛይ እንደላገኛ እያሳለፍን ነው ያኒ የምኖርበት ማለት ነው። ስለዚህ ይሄ ትዳር ማለት ቀላል ነገር ስለሊሆና እንደሆም ደግሞ ከልጆችሽ ከባልሽ ተለያይታችሁ ከማንኒ ቢትኖሪ ጉዳቱ አንቺ ነን አንቺ ነው የሚያመዘምኒ የሚመዝ ነው ማለት ነው። ስለዚህ ኤቫክሽን አሁኑም ሁሉንም ነገር ያለባችሁን ችግር ቤት ሆናችሁ ቁጭ ብለው ተመካክራችሁ ቤት ጨርሶ ጥሩ ነው ብዬ አስባለሁኝ። ሌላው ደግሞ ምን ነበር አዩ ይሄንን ያለችበት ይሄንን ያክል የምትሆን ይህንንም አክል ደግሞ ልታወራ ቻለችው። ባለፈው ሁላችሁም ሰምታችኋል ብዬ አስባለሁኝ። ዛሬም ደግሞ ሱመያ ያወራችው ነገር ነው ማለት ነው። ያኔ አዳማ አለሁኝ ሲል እንደመጣ ከኔ ይገናኛል ብላ አስባ ነበር። ነገር ግን ደግሞ ከኔ ሳይገናኝ ሲቀር አሁንም ደግሞ ተመልሶ ሄዶ አይ አሁንም ሊሄድ ነው ሲላት አሁን ድጋሜ ሲሄድ እንደሚያገኝ እርግጠኛ እየሆነች ነው። በዛ ተነሳ ነው የተጣሉት ወይም ደግሞ በዛ ተነሳ ነው ይሄ ጠብ ሊፈጠር ያቻለው እያልሽ ነው አይደል? ይህንን ደግሞ አንቺ ጥንቅጣንቃሽ እያወቅሽው ነው። ያኒ ሀዮ አንቺና ሰኢድ ተለያይታችሁ ሰኢድ የሷና የሷ ብቻ እንዲሆን ነው የምትፈልገው አይደል? ይህንን ደግሞ በደንብ ተረድተሻል እንዳወራሽው ከሆነ ማለት ነው። ስለዚህ ሁሉንም ነገር ትተሽው ሁሉንም ጥፋቱ ነው ሰኢድ ጥፋት ጥፋት አላጠፋም ማለት አይደለም። ነገር ግን ደግሞ ጥፋቱን ሁላ አሪመሽ ትተሽው ህይወት ይቀጥላል። ያለፈው እርሱት ወደፊት እያላችሁ አንድ ላይ አብራችሁ ብትሆኑ ጥሩ ነው ብዬ ነው የማስበው። ምናልባት ያኔ እኔ ያሰብኩት ማለት ሊሆን ይችላል ማለት አይደለም ነገር ግን ደግሞ አንድ ላይ ብትሆኑና አንድ ላይ ያኔ ልጆቻችሁን አብራችሁ ብታሳድጉ፣ እንዲሁም ደግሞ ከዚህም በኋላ የምትወልጂው እንዲሁ አብራችሁ የምታሳድጉት ቢያደርጋችሁ ምኞቴ ነው ማለት ነው። የምር ልቺ አዩ እንዲሁ የደስታዋ ምንጭ ብትሆኝ ጥሩ ነው ብዬ አስባለሁኝ። አንቺ ሰኢድን አልፈልግም አልፈልግም ወይም ደግሞ ከሰኢድ እንለያይ ስትይ፣ ያኒ እሷ ሁልጊዜም ደስታዋ ነው እንጂ ሐዘኑዋ አይሆንም። ስለዚህ ያለውን ነገር ሁላ ጥፋቱን ሁላ ሲታችሁ ወደፊት እስከ መጨረሻ አብራችሁ ብትኖሩ ምኞቴ ነው፣ እንዲሁም ያድርገው ሁላችሁንም አመሰግናለሁኝ። ያኒ ብዙዎቻችን ዛሬ የሱመያን ቪዲዮ ጠብቀውን ነበር እንዴት ነው ሚንቲል ይሆን እንዴት ነው እያልን ነበር። ያው እልል እያለች እንዲሁም እንኳን ቀጠቀጠ ቀጠቀት እያለች እንዲሁ በቦክስ ነበር ማለት ያለብህ እያለች እየመጣች ነበር። ለማንኛውም ሱመያዬ እንደ ቆሞ ብለሽ አስቢ አንቺ ማለት ነው። የምር የምር አስቢበትና ካዛ ደግሞ ያው ለአንቺ የሚመቸው አንቺ ነው የምታቀው። ከዚህ በላይ እኛ ምንም ማለት አንችልም፣ ግን ከሰኢድ አብራችሁ ብትሆኑና አብራችሁ ብትቀጥሉ ጥሩ ነው ብዬ አስባለሁኝ። ለማንኛውም ይሄ እንዲልፈልጌ ነበር። ሁላችሁንም አመሰግናለሁኝ። በያላችሁበት አለም ዳርቻ አላህ ሰላማችሁ በዚህ ያድርገው እያልኩኝ በሌላ አዲስ ቪዲዮ እስከምንገናኝ ድረስ ሁላችሁንም ከልብ አመሰግናለሁኝ። ለቤቴ አዲስ የሆናችሁ ሰብስክራይብ ማድረግ አትርሱ። ነባሮች ደግሞ ያው እንደተለመደ ላይክ፣ ሼር እያደረጋችሁ ብታባረታቱኝ ደስ ይለኛል። ያ ሱመያ እንዲሁም ደግሞ ያ ሰኢድ እንዲሁም ደግሞ ያ አዩ ነገር መጨረሻው ናፈቀኝ ማለት ነው። የምር መጨረሻው በቀያ እኔ ሰኢድና ሱመያ ተጨምሮ በቀያ አሁን አብሮን ነን የሚሉበት ቀን ናፈቀኝ። ለእናንተም ይሄ ለእኔ ብቻ ሳይሆን ለሁሉም ሰው እየናፈቀው ይመስለኛል። ሁሉንም ነገር ትታችሁ ያለፈው አልፎዋል፣ ህይወት ይቀጥላል የሚባል ነገር አለ። ስለዚህ ያለፈው አልፎዋል። አሁንም ያለፈውን እየረሳችሁት ወደፊት ብትሉ ጥሩ ነው ብዬ አስባለሁኝ። ለማንኛውም ምናልባት አልባት ሳወራት ሳስትኩኝ ነገር ካለ እንዲሁም ደሞ ንግግር የማይመቻችሁ እንዲሁም ደስ የማይላችሁ ካላችሁ ምንም ማድረግ አልችልም። እንዲሁም እያበረታታችሁኝ ማለት ነው። ምናልባት ሰሆነ ሰው ሆኖ ማይሳሳት ሰው የለም። ከተሳሳትኩኝ አውፉ በሉኝ። ሁላችሁንም አመሰግናለሁ። በያላችሁበት የአላህ ሰላም እና ምዝነት በረከት ረህራሂ ከእናንተ ጋር ይሁን እያልኩኝ በሌላ አዲስ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ። ሱመያ አስቢበት በደንብ አድርገሽ እላለሁኝ። ሁላችሁንም አመሰግናለሁኝ።